በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ገዳም አስተዳዳሪ፣ የእግዚአብሔር ሰዎች፣ ምዕመናን ከሁሉም በላይ ደግሞ ዛሬ ተሰብስበን እግዚአብሔር ልናመሰግን ምክንያት የሆናችሁን ከብዙ ፈተና ውጣ ውረድና መጠናናት በኋላ አብራችሁ ለመኖር የወሰናችሁና የቆረጣችሁ ቆራት ውሳኔያችሁን በስርዓተ ቤተክርስቲያን እንዲሆን የፈቀዳችው ፈቃዳችሁን ደግሞ በስጋው በደሟን ትሞ እግዚአብሔር ያረጋገጠላችሁ ክቡራን ሙሽሮቻችን እንዲሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? በሀዘናችን ሆነ በደስታችን ጊዜ ስናገኝም ሆነ ስናጣ ሲያምርም ሆነ ጤንነት ሲሰማል ከመካከላችን የማይጠፋው ከጎናችን የማይለየው የነበረው ያለው ለዘላለምም እንደሚኖር አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመንነው የአባቶቻችን አምላክ ደውለ ባህል እግዚአብሔር ስላደረገው ሊያደርግም ስላዘጋጀው በጎ ነገር ሁሉ ያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። አባታችን እንዳሉት አጠር መጠን ሰብሰብ የምናገረው እንግዲህ መጽሐፍ ቅዱስ ክርስቲያኖች በሰማይ ለሚኖራቸው ህይወት የማረጋገጫ ሰነዳቸው ነው። ሰው ቤት ሲኖረው ካርታ ይኖረዋል፣ መኪና ሲኖረው ሊብሬ ይኖረዋል። እኛ ቤት አለን። በአባቴ ቤት ብዙ መኖሪያ አለ ብሎ ባለቤቱ ነግሮናል። የዛ ቤት ማረጋገጫ ካርታው ደግሞ ውሉ የተፈራረምንበት መጽሐፍ ቅዱስ ነው። ሰማያዊ መጓጓዣ አለን የዛ መጓጓዣችን ሊብሬ ወይም ሰነዱ መጽሐፍ ቅዱስ ነው ይህ መጽሐፍ ቅዱስ መንፈሳዊ ህይወታችንም ሆነ ስጋዊ ኑሯችን እንዴት መመራት እንዳለበት ማብራሪያ ይሰጣል ትንታኔ ይሰጣል ሰዎች በመጽሐፍ ቅዱስ ቢመሩ መጽሐፍ ቅዱስ እንዳለው ቢኖሩ ስጋዊ ኑሯቸው የተረጋጋ መንፈሳዊ ህይወታቸው ዋስትና ለቤተሰባቸው፣ ለሀገራቸው፣ ለዓለማቸው በረከት እንደሚሆኑ ከሞቱ በኋላም ሲሄዱ ተስፋ ያለው ሞት እንደሚሞቱ፣ ዋስትና ያለው ጉዞ እንደሚጓዙ ያረጋግጣል። እንግዲህ አብሮ ለመኖር በጋብቻ ወሳኝ ነው። የጋብቻ መስራቹ እራሱ እግዚአብሔር ነው። የሚገርመው ነገር መስራቹ ብቻ አይደለም። ጋብቻው ሊመሰረት የበቃው ወንድና ሴት ስላሉ ነው። ወንድና ሴቶቹን የፈጠረና ያዘጋጀ ደግሞ እግዚአብሔር ነው። የአዳም ውስጣዊ ስሜት ሴት እንዳስፈልገው፣ የሔዋን ውስጣዊ ስሜት ወንድ እንዳስፈልጋት፣ ያ ውስጣዊ ስሜታቸው የሚፈጸምበትን ውጫዊ አካል ለሁለቱም እንዲስማማ ስሜት እንዲሰጥ አድርጎ አዘጋጅቶ አቀነባብሮ የፈጠረ እግዚአብሔር ነው። ስለዚህ አንድ ላይ ብቻ አዳምና ሔዋን በገነት እንዲኖሩ አስማምቶ የወሮጭ የሚባለው ጣጣ ሳይሆን ሁሉ ነገር የተስማማ የተስተካከለው ሆኖ እንዲኖር ያደረገ እግዚአብሔር ነው። ከዚያ በኋላ እንግዲህ አዳምና ሔዋን ከገነት ለምን ተባረሩ? መግባባት፣ መስማማት ባለመቻላቸው። ሔዋን አዳምን ብቻ እንድትሰማ አዳምና ሔዋን ደግሞ በጥቅሉ እግዚአብሔርን ብቻ እንድሰቁ እንድሰቁበት ያለው ጆሮ ለጎረቤት በማባከናቸው ለሰይጣን በመትፈታቸው ዛሬ ብዙ ትዳሮች ይበጠበጣል። ብዙ ትዳሮች ሰላም የላቸው። ብዙ ትዳሮች ሁከት አለ። አንደኛውና ትልቁ ምክንያት በአባ ብቻ በአባ ብቻ መስማት የነበረበትን ጆሮ ለጎረቤት፣ ለጓደኛ፣ ለስራ ባለ መለያትና ክፋት ወደ ሰፈነበት ወደ መከራ ዓለም እንድንመጣ ምክንያት የሆነችን ጆሮዋን ለሰይጣን በመክፈቷ ነው። ስለዚህ ከዛ ጊዜ ጀምሮ ብዙ ትዳር ኩከት ውስጥ ነው ያለው። በአጭሩ የምናስተምራችሁ የምናስገነዝባችሁ ምዕመናን መጽሐፍ ቅዱስን በትክክል ብርሰማ ትዳራችን ሰላማዊ እንደሚሆን የተረጋጋ እንደሚሆን። የተረጋጋስ የሚሆነው በየትኛው መለኪያ ተለክቶ

አፈቷቸው ሳያስቡ ማለት አንድ ወረቀት ይመጥ ነውር ነው እንደውም፣ ከወረቀቱ ላይ ምን የሚለው ከሚል አለ አይደል? ከገሌ ጋር ማለት ጓደኛውን ይዞ መሄድ በዛ በክፍት ቦታ የሰው ድግስ ልብላ ብሎ ይዞ ይዞ መሄድ ዳይቸው፣ ቤተሰቡን እናቱ እህቱን እንኳን ይዞ መሄድ ዳይ፣ ግማሽ አካል ይዞ መሄድ ይሄን የሚችለው ማህበረሰቡ እንኳን ይሄን ያህል ክብር ሰጥቶታል። እና እንግዲህ ወገኖቻችን እዚህ ውስጥ ያለ ነው። ሶስት አይነት ሰዎች ነን። እስከ ዛሬ የተጋባን በትዝታ ውስጥ የምሟኝ ሰዎች አለን። ዛሬ የተጋባችሁ ደግሞ በአዲስ ስጦታ ውስጥ የምቷኑ አላቸው። ወደ ወደፊት ደግሞ በተስፋ የምጠብቁ ደግሞ ባላለኝታዎች አላቸው። እንግዲህ ስጦታውን፣ ትዝታውን፣ አለኝታውን በአንድ ላይ ጨብቀን በመጽሐፍ ቅዱስ ሚዛን ስንመዝነው ትምህርት ያስፈልገዋል። ለምሳሌ ካሁን በፊት የተጋባችሁ ትዳራችሁ ሰላም ያጣል፣ ፍቅር የነጠፈባችሁ፣ መግባባት የተሳናችሁ ትመለከታላችሁ አይ አሁን የኛ ሰው ብዙ ጊዜ ወደ ከተማ ትመለከታላቸው በመኪና ይጣበባል በሊሞዚን በምንትስ በምንትስ በምንትስ ይጣበባል ያልመጣ ነገር የለም የሚገርማቸው ነገር ሰው ሲፋታ በሊሞዚን ስለማያልፈው እንጂ በዛው ልክ ደግሞ ከተማ ብዙ ሰው ይፋታ ሲፋታ በኮንትራክት አስተፍቶ ተደብቆ ነው የሚለው ሻንጣው ይዞ ለማንም አይናገር ሲጋበር የሚነግራቸው ስለዚህ ብዙ ሰው ነው የሚፋታው ለምንድን ነው ሲባል ሁለት ምክንያቶች ማቅረብ ይቻላል ዋጋ የሚያስከፍል የማያስከፍል ነገር በምድር ላይ የለም። መብት የሌለው ግዴታ ባልነት ነው። በግዴታ የሌለው መብትም ደግሞ ደ እብደት ነው። ይህ መብቱ ግዴታ ማብሮ መሄድ አለበት። ብዙ ወንዶች ሚስቴ ምን አደረገችልኝ ይህን አላደረገችም ያናላሟላችም ነው እንጂ፣ እኔ ምን አደረግኩላት ብለው ራሳቸውን አይጠይቁም። ብቻ ቆን ህብረተሰቡ ጭምር የምታገባበት ባል ቆለኛ ባል እንደምታቁ፣ እናቱን አባቱን ጭምረው የምታገባው ወንድሞቹ እህቶቹ ጭምር ጎረቤት ጭምር የምታገበው ምታገብ በትዳር ገብቶ ይፈተፍታል። የማያገባቸው ውስጥ ገብቶ እንዴት መኖር እንዳለባቸው ካርታው ወጥቶ ይሰጣል። እንደውም አንዳንዴ እናት እና አባቶች የትዳሩ የቦርድ ሊቀመንበር ወኔ የሚቃጣቸዋል። እነዚህ እጃቸው ሰብስቡ ማለት አለባቸው። እማገብ ሰው እናቱን አባቱን ይተዋል። ማንን ይከተላል ንገሩኝ። አልተከተላችሁ ማለት ነው። ቤተሰብ ጋር ነው ያላችሁ። ማን ነው የሚከተለው? እግዚአብሔር አላገባችሁ ማለት ነው። እሺ፣ ሰው እናቱን አባቱን ይተውን ማን ይከተላል? ሚስቱን። በግልባቱ ደግሞ ሚስት እናቷን አባቷን ትተዋለች። ማን ትከተላለች? ባሏን ትከተላለች። ነው የሚለው የእናት አባት ድርሻ እስከሚዳር ድረስ ነው። ከተዳረ በኋላ ቢከሳ እንኳን እየጠበሰች ነው ተብላ የምትወቀሰው ሚስቱ ናት። ቢያምርበትም እየቀለበች ነው የምትመሰገን እሷ ናት። ምስጋናውን ነቀፋውንም የምትወስደው እሷ ናት እና እስከምትድር ድረስ ያለው ነው። ስለዚህ በትዳር ውስጥ የሌላ ሰው ጣልቃ ገብነት ሕይወትን ሲበጠብጥ እንመለከታለን። ይህን ማጥራት አለበት ማገድ አለበት። እኔ ብዙ ቦታ ጠይቅያለሁ። እስኪ አሁን መልሼ ልጠይቅ። የብዙ ሰው ችግር ስለሆነ የምንሄዳለን በየመድረኩ እስኪ እንደው ወንዶቹ ንገሩ ሚስታችሁና በእናታችሁ ቢጣሩ ለማን ታግዛለች?

መጀመሪያ ደረጃ ለምን ይጣላሉ? ከመሰረቱ ውስጥ ለምን ይጣላሉ? የባሏ እናት የማን እናት ናት? የእሷ እናት ናት። ልትንከባ ያን የመሰለ ቆንጆ ያገኘችው እኮ እናቱ ስነት ነው አለ። ከሰማይ እየዘነበ ከምታቆፍረ የወጣ ነዳጅ አይደለም። ከእናቱ ማይፀን የወጣ ማይፀናቸው፣ ስለተባረከ ና ያገኘችው። ብትወዳቸው፣ ብትንከባከባቸው፣ ብታከባቸው ምን አለ? ግን ለመከበር ለመወደድ፣ ልካቸውን የሚያውቁ መሆን አለባቸው። ክብራቸውን የሚጠብቁ መሆን አለባቸው። እየገቡ እየፈተፈቱ የሚያበላሹ ከሆነ እጃቸውን ሰብስቡ ማለት፣ እማዬ እጅሽን ሰብስቢ። እኔ እሷን እንጂ ያገባሁት አንችን አይደለም። በልቤ ውስጥ የእናት ቦታ አለ፣ የሚስት ሁሉም ቦታ። የልባችን ሀገር ነው ኮርት ሀገር ይሰታ ይላሉ አባቶቻችን። ለሚስቶቻችን የተመደበ ልባለ፣ ለእናት የተመደበ ልባለ፣ ለህብረተሰቡ የተመደበ ልባለ። ግን ድርሻው መጠኑ በልካቸው የተሰጠ ነው። ስለዚህ ይህን ማወቅ አለባችሁ ለማለት ነው። ሚስቱን የወደደ ራሱ ወደደ ማለት ከማንኛውም ነገር በላይ የተመለከተ ማለት ነው። ወገኖቻችን እና የዛሬ ሙሽሮቻችን ዛሬ ተጋብታችኋል። እግዚአብሔር በመካከላችሁ ተገኝቷል። ስጋውን በልታችኋል፣ ደሙን ጠጥታችኋል። ተዋህዷቸዋል። አብሯችሁ ሊኖር ፈርሟል። አይደለም ተዋህዷቸዋል። በወረቀት አይደለም፣ በስኪኒቱ አይደለም። በቁስሉ በጭንታሩ በደሙ በመከራው በግርፋቱ በተቀበለው መከራ ሁሉ በመላ ሰውነታችሁ ላይ ማየተም አስቀምጦባችኋል። እግዚአብሔር ብትጠፉ ትፈለጋላችሁ ማለት ነው። ማየተም ያለበት ገብዳም የትም አወርቅ ወገኑ አንስታችሁ ታለጉታላችሁ። ይህ ኮ ነገር ማየተም አለው፣ ይከበራል። እኛ ደግሞ የክርስቶስ ደብ ታትሞብናል። ስሙ ተጽፎብናል። መከራው ተጽፎብናል። አባታችን በግንባራችን ላይ ማየተሙን አስቀምጧል። ብንሰደድ

ተዋህዶ ነው። አትምጣብን ብላችሁ በራችሁ እስካልዘጋችሁ ድረስ እግዚአብሔር አይቀርም። ሁልጊዜ ና ካልተጠራ አይመጣም። እግዚአብሔር ድንኳን ሰባ ላይ ያለ ሳይጠሩ የቁም ድግስ የሚያበላሹ ድንኳን ሰባ ላይ ወሳል። ሰይጣን ሳይጠራ ይመጣል። እግዚአብሔር ሳይጠራ አይመጣም፣ ከተጠራ አይቀርም። የትም መቼም ለሁሉም ሰው የሚገኝ አምላክን የምናመለከው እና እንግዲህ ሙሽሮቻችን እንዲያውስገው መብላት አይደለም የምትከፍሩት። ይሄ የዛሬው የመክፈቻ ስነ ስርዓት ነው ኑሮ የሚጀመረው ነገር ዛሬ ኛ አጅበናችሁ የሚዘምር አይጠፋም፣ የሚሰብክ አይጠፋም፣ አምሮባቸውን የሚል አይጠፋም። ነጋ ፊኑ ስታስቀምጡ መኖር ስትጀምሩ፣ ያን ጊዜ ተጎናቸው የሚቆመው እግዚአብሔር፣ ብቻ የሚያመሮጣችሁ እግዚአብሔር ብቻ ነው። ስለዚህ ጠንክራችሁ በርትታችሁ መቆየት አለባችሁ። ሌላው በተደጋጋሚ የምንናገረው ነገር ከጋብቻ በፊት ያለው ሕይወትና ከጋብቻ በኋላ ያለው ሕይወት አንድ አይነት አለም ሆኖ መረዳት አለባቸው። ህይወቶቻችሁ እንድሞቻል ብዙ ጊዜ ይሰማል። ከተጋባ በኋላ ጠባዩን ቀየረብኝ፣ እንክብካቤ ተቀነሰብኝ፣ በየሳምንቱ ይጋብዘኝ ነበር፣ ግብዣ ቀነሰብኝ የሚሉ ማግባታቸውን ረስተው አሁንም እጮኝነት የሚቃጣቸው ሴቶች አሉ። ይሄ አያስኬድም። ባለፈው ተናግሬያለሁ። በየሳምንቱ አበባ ቀርቶ ሽሮና በርበሬ ተነስቶበታል። ይሄ ማወቅ አለባቸው። በየሳምንቱ ኬትና አይስክሬም የሚሄድም አሁን ጤፍ ተሸግቶበት ይሄ መረዳት ያስፈልጋል። ወንዶቹ ብትሆኑ ወንዶቹ ብትሆኑ አንድ ጊዜ ጃት ጋር የት ትሄዳለች ብላችሁ ዝግትግት ያለ ወጡት መግባት የለባችሁ እና አንዳንድ ጊዜ እኮ በመጠናናት ሽቶ ሲገዛ የነበረ አባወራ ስትገባ ስጫን ቆርጣ የገባችሁ ሽቶ የሚያስፈልጋት አይመስለም፣ ቅባት ያስፈልጋት አይመስለም ውስጥ ልብስ የሚያስፈልግ አይመስለውም። ይህን ወንዶች ማስተካከል አለባችሁ። ይህን የምታስተካክሉት ማንንም ለመጥቀም አይደለም። ትዳራችሁ እንዳይበጠበጥ፣ ሰላም እንዳታጡ፣ ሰይጣን እንዳይጎራበታችሁ፣ እግዚአብሔር እንዳይለያችሁ፣ ፍቅራችሁ እንዳይነጥፍ፣ ሰላማችሁ እንዳይሟጠጥ፣ እፎ የበላችሁ እንድትኖሩ ነው። ስለዚህ የአብርሃምን የሳራን የይስሐቅን የርብቃን ጋብቻ የባረከ ዜር ይባርክላችሁ። ነገር እንግዲህ ቅድም እንደተነገረ አባቶች ነግሯችኋል። ነገር ጾመ ነነዌ በሉት እስኪ ነይነ ያሰ ግን የሚባለው ነ ነነዌ ማለት ሀገር ነው። የነ ሀገር ሰዎች ጾመው ጸልየው መዓቱን መቅሰፍቱን እሳቱን ያስመለሱበት ነው። በእውነት ዛሬ ከተማችን፣ ሀገራችን፣ ዓለማችን በየቦታ የሚሰማቸው ጆሮ የሚቆርጡ ልብ የሚያስደነግጡ በእውነት ከመኖር ይልቅ ለመሞት የሚጋብዙ ተስፋ አስቆራጥ ነገሮች፣ ወንጀሎች ኃጢአቶች ይሰራሉ። ነነዌ ሊያቃጥል የነበረው እሳት የወረደበት ኃጢአት ዛሬ በከተማችን ዛሬ በዓለማችን እየተሰራ ነው። መዓቱ ያልወረደው እየጾምን እየጸለይን ስለሆነ ሳይሆን እግዚአብሔር የምሕረት አምላክ ስለሆነ ነው። እና አንዳንድ ይችላል ይችላል የነነዌ ሰው ይዞ ጾሙትን እኔ ምን በወጣ ነው የምጾመው የሚል ትጥቁን የፈታ ታቦቱ የፈሰሰ ወኔ የከዳው ክርስቲያን ተፈጥሯል። እኛ የምንጾመው ጾሙ እንዳይረሳ ለማስታወሻነት አይደለም።